መጋቢት ሰባት ታላቅ መንፈሳዊ ጉዞ ወደ ምድረ ከብድ የባሕታውያን ራስ የኢትዮጵያ መድህን አቡነ ገብረ መንፈስ ቅዱስ ታላቅ ተጋድሎ የፈጸሙበትና የማይሻር ቃል ኪዳን የተቀበሉበትና ድንቅ ድንቅ ገቢረ ተአምራት የፈጸሙበት ምድረ ፀሐይ ምድረ ግዑሳን አባቶች እንደ ከዋክብት የሚያበሩበት ድንቅ የምህረት ገዳም የማኅበራችን የምክሐ ደናግል ማርያም ወጣቶች መንፈሳዊ ማኅበር ጉዞ ክፍል ወደዚህ ድንቅ ገዳም የደርሶ መልስ መንፈሳዊ ጉዞ አዘጋጅቷል። መነሻ ደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን። የጉዞ ዋጋ መስተንግዶን ጨምሮ 650 ብር። ኑ ወደ ምድረ ከብድ አቡነ ገብረ መንፈስ ቅዱስ አብረን እንጓዝ፣ የነፍሳችንን ስንቅ እንሸምት። ለበለጠ መረጃ 0911909036 ወይም 0929525455 ይደውሉ። ሐዋርያትን መስለ